በቤታቸው ሆነው መስራት ይችላሉ። የምንሸጥበት ዋጋ አስር ሺህ ብር ነው። ይህንን በ500 ብር አንድ ቦርሳ ጨረሽ ማለት ነው። አንድ ሹራብ በአምስት በ6 ክር ያልቃል። በሰባት መቶ በስምንት መቶ ጨርሰሽ እስከ ሺህ 8 ድረስ መሸጥ ትችላለች ማለት ነው። ያው በትንሽዬ ካፒታል በ5 ሺህ ብር በ3 ሺህ ብር እንዲሁም ደግሞ በ1500 መጀመር የሚችሏቸው ቢዝነሶች አሉ። አንዴ ከገዛ ነው እስከ 8 ዓመት ድረስ የማገልገል አቅም አለው። በእነዚህ ማሽኖች ተጠቅመን የምናመርታቸውን ልብሶች ገበያ ላይ ምን ያህል ተፈላጊ ናቸው? ያለን ስራ 30 ደቂቃ ስራ ማን ቢሰራውና የት ቢሰራ የተሻለ ነው? እንደምን ናላችሁ የማራኪ ቤተሰቦች። ከቤታችን ተቀምጠን ልንሰራቸው ከምንችላቸው ስራዎች ውስጥ አንዱ የክር የእጅ ስራ ውጤቶች ናቸው። በዛሬው ፕሮግራማችን በ10 ሺህ ብር መነሻ ካፒታል እቃዎችን ከሚያቀርብልን ከአንድ ድርጅት ልንገባ ነው። አብራችሁ ኑ። ሰላም፣ ዛሬ እኔና ተመልካቾቼ ወዴት ነው የመጣነው? ወደ ኢትዮ ያርን ስቶር የተለያዩ አይነት ክሮችን የሚያከፋፍልና በጅምላም ሆነ በሲንግል የሚሸጥ ድርጅት ነው። ይህ ድርጅቶች የተለያዩ አይነት ትናንሽ ቢዝነሶችን የሚያስጀምር ነው። ቤታችን ውስጥ ሆነን ሌላን ስራን እየሰራን ተጨማሪ ስራ መስራት ለምንፈልግ ሰዎች የሚያቀርበው የተለያዩ አይነት እቃዎች አሉ። እነሱ ማቴሪያሎች ተጠቅመን የራሳችን የሆነ ትንሽዬ ስሞል ቢዝነስ በሚባል ደረጃ መስራት የምንችላቸውን እቃዎች ያቀብልናል። ጥሩ። በድርጅታችሁ ውስጥ የሚወጡ እቃዎች፣ የሚሰሩ ስራዎች፣ ማሽነሪዎች፣ መስሪያዎቹ ስለእነሱ ትንሽ የማብራሪያ። እሺ፣ ብዙ አይነት ማሽኖች አሉ። ከትልቁ ስንጀምር ተፍቲንገን የሚባል ማሽን አለን። የተለያዩ አይነት ምንጣፎች ቤታችን የምናያቸው ምንጣፎችን፣ የተለያዩ አይነት ሎጎዎችን፣ ምኖችን እየሰራን የምናቀርብበት ማሽን ነው። በሁለተኛ እዚህ ጋር የምትመለከቱት የሴንትሮ ማሽን ነው። በዚህ ማሽን የተለያዩ አይነት ስካርፎችን፣ ኮፍያዎችን፣ ወይም ደግሞ ሹራቦችን፣ ቀሚሶችን እየሰራን ለገበያ ማቅረብ እንችላለን። በተጨማሪ ይሄ የምታዩትን ስካርፍ በዚህ ማሽን ነው የተሰራው። ከዚህኛው ቀጣይ ደግሞ ፓንች ኒድል የምንለው ማቴሪያል አለን። ይህኛው ማቴሪያል የተለያዩ አይነት የምንጣፍ አገልግሎቶችን የሚሰራ በትንሹ ቅድም መጀመሪያ ላይ እንዳብራራውላችሁ በትልቁ መስራት የምንችለውን አይነት ምንጣፍ በእነዚህ በትናንሽ ደግሞ ቤታችን ውስጥ ሆነን በመጠቀም የተለያዩ አይነት ነገሮችን መስራት እንችላለን ማለት ነው። ለተመልካቾቻችን ይበልጥ ግልጽ እንዲሆን ተፍቲንግ ገን ምንድን ነው? አቅርብ፣ ምንስ ነው የሚሰራው? እሺ ተፍቲን ገን የምንለው የምንጣፍ ማስሪያ ማሽን ነው። የተለያዩ አይነት ምንጣፎችን በተጨማሪም ሎጎዎችን የተለያዩ አይነት የሕፃናቶች ቤት የሚነጠፉ ምንጣፎችን ለልጆች ብቻ የሚሆኑ አድርገን መስራት የምንችልበት ማሽን ነው። ይህ ማሽን አንዴ ከገዛ ነው እስከ ስምንት ዓመት ድረስ የማገልገል አቅም አለው። ምንም ሳይሆን በአራት ሰዓት ረፍት የሰጠን ማገልገል እንችላለን። በጣም ጥሩ። ስለዚህኛው ማሽን እናውራና፣ ይሄ ማሽን ስሙ ምንድን ነው? ምንስ ምንስ ይሰራል? ማሽን ሴንትሮ ኒቲንግ ማሽን ነው። ምንም አይነት መብራት አያስፈልገውም። ኤሌክትሪካል አይደለም፣ ማኑዋል ነው። ራሳችን ነው የምንሰራው፣ እንደዚህ በማሽከርከር የምንሰራው ነው። በተጨማሪም ደግሞ ይሄ ማሽን የተለያዩ አይነት ኮፍያዎችን፣ ስካርፎችን፣ ቀሚሶችን፣ ሹራቦችን እንዳጋጣሚ ሆነ የለበስኩት ይህኛውም ስካርፍ በዚህ ነው የተሰራው እና እንደዚህ አይነት ስካርፎችንም መስራት ይችላል። በዚህ ክብ ማሽን ስካርፎች ይሰራሉ፣ ኮፍያዎች ይሰራሉ፣ ጋውኖች ይሰራሉ እያልሽን ነበረ እና ጋውን እንደምናውቀው ወደታች የሚወድ ዝርግ ነገር ነው። ይሄ ደግሞ መስሪያው ማሽኑ ክብ ነው እና እንዴት ነው በዚህ ማሽን ጋውኖችን ወይም ልቅ ነገሮችን መስራት የምንችለው? ክብ ከሆነው እቃ ውጭ ለንሰራ የምንችለው ይሄኛው ማሽን እዚህ ጋር ቲና ፒ የሚባሉ ነገሮች አሉት። ቲ ከሆነ ሙሉ ክብ ነው የምንሰራው፣ ልክ ፒ አድርገን ወደ ላይ እንዲሽከፍ ስናደርጋት ክፍት ነገር ይሆናል ማለት ነው። ለምሳሌ አሁን በመጀመሪያ ኪሎች ስራ እንደምንሰራው እዚህ ላይም አንዱ ላይ እያስገባን አንዱ ላይ ሳናስገባ ነው ሶ ክብ ስራን ለመስራት ቀላል ነው። ብዙ ሰው ክፍት ስራ ነው የሚከብደው። ሶ ክፍት ስራ የሚሆነው ለምሳሌ ጋውን ባልሹ መሰረት ጋውን የምንሰራው ፒ ላይ እናደርገዋለን። ፒ ላይ ካደረግነው በኋላ እንደዚህ ካለፍን በኋላ አንዱ ላይ እያስገባን አንዱ ላይ በመቀጠል ማለት ነው። የመጀመሪያ ስራችን ይሄ ነው። ሁልጊዜ ክብም ሆነ ክፍትም ሆነ የምንሰራው ስራ እንደዚህ ይሆናል። እዛ አሁን ላይክ ላሳልፈው ብል አያሳልፍም። ክፍት ነው የምትሰሪ እያለ ስለዚህ ራሱን ስለማንቀሳቀሰኝ መመለስ ይሆናለን ስራ ማለት ነው። ልክ እንደዚህ አድርጋ እያደረገን ወደ ታች ማርዘ ይሆናል። ከዚህ እስከዚህ የምታዩ ድረስ ክፍት ይሆናል ማለት ነው። እንደዚህ በምታዩ ክፍት ይሆናል ማለት ነው። እያደገ ይሄዳል። ራሳችን በፈለግነው ሳይዝ ማሳደግ እንችላለን። ልክ መጨረሻችን ላይ ስንጨርስ ከርሻችን ቆርጥና ወደ መዝጋት እንሄዳለን ማለት ነው። በጣም ጥሩ። ይህንን ስራ ለመስራት ምናልባት ልምድ ያስፈልጊውን የኪሮሽ በእጅ እናቶቻችን ድሮ ሊሰሩት እንደነበረ አይነት የኪሮሽ ልምድ ይጠበቅብን ይሁን፣ ይሄ ራሱ ስለሚሰራው ምንም አይነት ልምድ አይጠበቅም። ኖርማሊ ማንም ሰው መስፋት ይችላል። መርፌና ክር ከሰጠሹ መስፋት እንደሚችለ ሁሉ መግጠም ላይ ነው። መግጠም ላይ ትንሽ ያስቸግራል። ያው እሱን በየጊዜው ቢውልት በማድረግ የሚያስተካክሉት ነው። አሁን ደግሞ ኢንተርኔት፣ ዩቲዩብ ላይ በጣም ብዙ አለ። እሱ ላይ ነው ሞር ብዙ ሰው ተምሮ ራሱን እያዳበረ የሚሄደው። ኢንተርኔት አክሰስ ስላለ ምንም የሚያስቸግር ነገር የለውም። በድርጅታችሁ እነዚህ እቃዎች አንድ ከስተመር ሲገዛ ስልጠናዎች ትሰጣላችሁ? በመጀመሪያ ሲመጡ አሰራሩን፣ አጀማመራቸው፣ አጨራረሳቸውና አገጣጠም እናሳያቸዋለን። ሌላውን ግን ራሳቸው ነው ቢልት አድርገው የሚያመጡት። ጠርዝ አሰራር በዛውም እንትን እንላለን። እኛ በጣም ጥሩ በዚህ በእነዚህ ማሽኖች ተጠቅመን የምናመርታቸውን ልብሶች ገበያ ላይ ምን ያህል ተፈላጊ ናቸው ለምሳሌ አንድ ሰው በብርድ ሰዓት ጋውን ይፈልጋል። ወደ ደብረ ብርሃን ምናምን በምንሄድ በሳ ኮፍያ፣ ስካርፍ ምናምን አሁን እዛ በደንብ ይፈልጋል። አምራች ነው እየጠፋ ያለውን ወደዛ ብትጂ እንደዚህ በብርድ ስለሆነ አምራች ነው የጠፋው። ወደ እነሱ አካባቢው ሄድ ሞር ተፈላጊነት ይኖራቸዋል። ወይዘሩ እኛን ስለሚያስገድደን እንትን እንድንላቸው ያደርግልናል ማለት ነው። እዚህ ጋር ብዙ እቃዎች ይታዩናል ና እነዛን እቃዎች ከዚሁ ከድርጅታቸው ስለሚገኙ አገልግሎታቸውን ብታሳይም እሺ እዚህ ጋር የምንመለከተው ኪሮሽ ለምንሰራ ባለሙያዎች ነው። ቀለበት ነው። ድሮ እጃችን ላይ እንዲህ እየጠመጠምን ነበር የምንሰራው። ላይክ አሁን ላይ ግን ይሄኛው ቀለበት ስላለ ኪሮሻችንን ይዘን እንደዚህ በመያዝ ብቻ እንሰራለን። ምንም አይነት እንትን አይጠበቅብንም ማለት ነው። እንደዚህ ይዘን የምንሰራበት አንደኛው ማቴሪያል ይሄ ነው። ሁለተኛ ደግሞ እዚህ ጋር የምታዩት የተለያዩ አይነት የግድግዳ ቂጦችን ምንጣፍ መስራት ይቻላል። የአልጋ መሮጃዎችን ምናምን በዚህ ነው የምንሰራው። እነዚህ ላይ በነዚህ የምንመለከታቸው መወጠሪያ ናቸው። እነሱ ላይ ወጥረን የተለያዩ አይነትችን ፓንሽን ድሎችን እንሰራለን ማለት ነው። መልካም። ይሄ ማሽን የሚጠቀሟቸው ክሮች ከፊት ለፊት አስቀምጠሽልኛል፣ ና ሳያቸው፣ በይዘትም በአይነትም የተለያዩ ናቸው። ስለነሱ ትንሽ ማብራሪያ ስጪ። ይሄኛው ማሽን በመጀመሪያ የሚቀበሉት ቀረት ቀጠን ያሉ ክሮችን ነው። ለክ እንደነዚህ አይነት ክሮችን መጠቀም ይችላሉ። እንደነዚች አይነት ክሮችንም መጠቀም ይችላሉ። በተጨማሪም ደግሞ ሞር ኳሊቲ የሆነው በውጭ ክሮች በሆኑት በእነዚህ ክሮች መጠቀም ይችላለን። ይህኛውን ክር ለሁለት አገልግሎት ማጠቀም ይችላል። ለዚህ ማሽን የተለያዩ አይነት ሹራቦችን፣ ጋቢ፣ ለምኒዎች ምናምን መስራት እንችላለን። በተጨማሪም ደግሞ ቦርሳ እንደዚህ ፈር ቦርሳ አይነት የምንሰራው በዚህ መስራት ይችላል ማለት ነው። እነዚህ ቦርሳዎች የሚሰሩት በኪሮሽ ይሄኛው ቦርሳ የሚሰራው እንደዚህ አይነት የተለያዩ አይነት ሳይዝ ያላቸው መረቦች አሉ። ላርጅ ሚዲየምና ስሞል በምንላቸው መረቦች አሉ። እነዚህን በማጠፍ ነው የምንሰራው። የምንጠቀመው ክር ሁለት አይነት ክሮችን መጠቀም እንችላለን። አንደኛ እንደዚህ አይነት ወፈር ያሉ ክሮችና፣ ሁለተኛ ደግሞ እንደነዚህ አይነት ክሮችን ወይም ደግሞ ሶስተኛ ደግሞ በእንደዚህ በቤል ቤት አይነት ክሮች መጠቀም እንችላለን። ከሶስቱ እኛ በመደድ ነው ና በመረጥ ነው ነው መስራት የምንችለው። በተጨማሪም ደግሞ እኒህን ለመስራት መርፌና ክር ብቻ ነው የሚያስፈልገን ክራችንና መርፊያችንን ይዘን ቀጥታ ላይክ እንደዚህ በማድረግ ነው የምንሰራው። በፈለግነው ዲዛይን ዲዛይን ብዙ አይነት ዲዛይን አለን። እኛ በምንመርጠውና በፈለግነው ዲዛይን ተጠቅመን እንደዚህ አይነት ስራዎችን መስራት እንችላለን ማለት ነው። ጥሩ። የክሮቹን አይነት ከነገርሽን፣ ላይቀር የሚወስደውን ሹራብ ብንሰራ የሚወስደውን ሰዓት፣ ኮፍያ ብንሰራ የሚወስደውን ሰዓት እና የኮፍያና ና የሹራብ እንዲሁም የስከርፍ ጨርቆች ይለያያሉ አይለያዩም? እሱን በደንብ ታስረጅም እሺ ኮፍያ ለመስራት ሰላሳ ደቂቃ ይፈጅብናል። ሹራብ አንድ ቀን ነው የሚፈጀው። ከዛ በኋላ ጠርዙንና እንትኑን ለመቅጠም ሁለት ቀን ይፈጃል። በአጠቃላይ አንድ ጋውን ለመስራት ሶስት ቀን ይፈጅብናል ማለት ነው። በተጨማሪም ደግሞ እዚህ ጋር ኪሮች ለምንጠቀም ሰዎች ኳሊቲ ክሮች፣ ብዙ ጊዜ አሁን ክሮች እንትን ብዙ ሰው አክሰፕት የማያደርጋቸው የመነጫጨት ባህር ያላቸው በቆዩ ጊዜ ጸጉር የማውጣት ማለት ነው እነሱ ባህሪዎች ስላሉችም ብዙዎቻቸው የመፈለግ ፍላጎት አቅሙ የለንም። እንደነዚህ አይነት ኳሊቲ ክሮችን መጠቀም እንችላለን። በኪሮች ለምንሰራ ሰዎች ይሄ ኳሊቲ ክር በጣም አሪፍ ነው። በተጨማሪም ደግሞ ኖርማሉ በማሽን ለምንሰራ ሰዎች ደግሞ እንደዚች አይነት ክሮች አሉ። በእነዚህ መጠቀም እንችላለን። እነዚህኞችንም ክሮች ለዚህ ማሽን መጠቀም እንችላለን። ለስካርፍ ይሆናል፣ ለሹራ ሙቀት ለሚሆን ጊዜ ማለት ነው። በጋ ላይ ሆነ ጊዜ ደግሞ የተለያዩ አይነት ክሮፕ ቶፖችን ካርዲገኖችን ምናም መስራት እንችላለን ማለት ነው። እዛ ጋር የምናያቸው ከክሮቹ ለየት ያሉ እቃዎች ይታዩኛል ና ምንድን ናቸው? አገልግሎታቸውስ ምንድን ነው? እሺ እነዚህ ፈዚ ዋየር ይባላሉ። የተለያዩ አይነት አበባዎችን ነው የሚሰሩት፣ ናቹራል አበባዎች በተጨማሪ ሁልጊዜ ተቀምጠው የማይበላሹ ለብዙ ጊዜ መገልገል የሚችሉ ነው። እነዚህ እንደፈለገን አድርገን የተለያዩ አይነት አበባዎችን መስራት ነው የምንችለው። እንደዚህ በማድረግ በማገጣጠም የተለያዩ አይነት አበባዎችን አንድ ላይ አድርገን መስራት እንችላለን ማለት ነው። ይህንን ስራ ለመስራት አንድ የተነሳሳ ሰው እነዚህን ማሽኑንም ሆነ ክሮቹን እንዲሁም መስሪያ የተለያዩ እቃዎችን የት ሊያገኝ ይችላል? የአቅርቦት ችግር አያጋጥመውም ወይ? በተለያዩ ክር መሸጫዎች እዚህ ዋና ማቴሪያል ማቅረብ ስለሆነ ይሄ ድርጅት ስራ ማቴሪያሉን ያቀርብላቸዋል። የተለያዩ አይነት ማቴሪያሎች ይቀርቡላቸዋል፣ እነሱም ላይ መስራት ይችላሉ። በተጨማሪም ደግሞ ክር የሚሸጡ ሰዎች አካባቢ እነዚህን ክሮች ማግኘት ይችላሉ። ያው በብዛት አክሰሱ ይሄ የውጭ ስለሆነ ክሩ ከውጭ በሚመጣ መምጣት በሚችልበት መንገድ መጥቶ ነው ማግኘት የሚችሉት። በሀገር ውስጥ ክሮች መስራት አይቻልም። በሀገር ውስጥ ክሮች መስራት የምንችለው ክሮሽ ነው እንጂ ይሄኛው ማሽን የሀገር ውስጥን ክር ስለሚጠነክርበት አይጠቀምም። ለስለስ ማለት ስላለበት ክሩ ግዴታ፣ የሀገር ውስጥ ደግሞ ጠንከር ብሎ ሻከር ያለ ነገር ነው። ስለዚህ ይህ ማሽን አይጠቀመውም እሱን ክር። ይህንን ስራ ማን ቢሰራውና የት ቢሰራ የተሻለ ነው? ሰዎች ይህኛው ስራ ቤት ውስጥ የተቀመጡ ሰዎች ቢሰሩት፣ እንደ ሳይድ ቢዝነስም ስለሆነ ለነሱ አይምሯቸውም። በተለይ ደግሞ ለወለዱ እናቶች፣ ያው መውለድ ከባድ ነው። ወልደሽ ሴት ስትሆኚ ደግሞ ግዴታ መቀመጥ አለ። ከሱ ጋር እዛው ቤታቸው ሆነው መስራት ይችላሉ። ምንም አይነት እውቀት ሌላ ተጨማሪ ነገር ስለማይፈልግ፣ በራሳቸው መስራት ይችላሉ። ጡረት የወጡ እናቶች ደግሞ ትንሽዬ ከአንድ ስራ ኖራቸው ሌላ ትንሽዬ ቢዝነስ እንዲኖራቸው ራሳቸው ኦን የሚያረጉት ራሳቸው ማካሄድ የሚፈልጉ ሰዎች ደግሞ እነዚህ ማሽኖች ገዝተው መጠቀም ይችላሉ። ሳይድ ቢዝነስ ሆኖ ለነሱ ሌላ አዲስ ኢንካም ያስገኝላቸዋል ማለት ነው። በጣም ጥሩ። ስለ ዋጋ እናውራ። ልክ ማሽኑ ሲሆን የራሱ የሆነ ኪሮሽ አለው መርፌዎች አሉት እና ደግሞ መለማመጃ አብሯቸው የሚሰጡት አራት ትናንሽዬ ክሮች አሉ ሁለቱ 25 ግራም ሁለቱ ደግሞ ሀምሳ ግራም ናቸው በእነሱ አለ። በተጨማሪም ደግሞ ይሄን ማሽን ለመስራት የሚያስፈልጋቸው ሙሉ ክር ራሳቸው መጥተው መግዛት ይችላሉ ማለት ነው። ዋጋ አሁን ላይ የምንሸጥበት ዋጋ አስር ሺህ ብር ነው። ይህንን ማስብ ያው በአስር ሺህ ብር አዳ ቢዝነስ መጀመር ማለት ነው። ክሮች የተናጠል ዋጋቸው እነዚህን ክሮች አሁን ላይ የምንሸጥበት ዋጋ አራት መቶ ብር ነው። በአራት መቶ ብር ለአንድ መረብ አንድ በቂ ነው። እስካርፍም ሆነ ኮፍያ ይሄ ይሰራላቸዋል በቂ ነው። በአራት መቶ ብር የፈለጉትን ነገር ማምረት ይችላሉ። በተጨማሪ እዚህ ጋር የምታያቸው እነዚህ ክሮች ሁሉም ሁለት መቶ ብር ናቸው። ለቦርሷ ለምሳሌ አሁን ያሸዋንቸ የወርሹ ቦርሳ መረቡ ሶስት መቶ ብር ነው ስሞል ስለሆነ የተጠቀም ነው። መረቡ ሶስት መቶ ብር ነው፣ ክሩ ሁለት መቶ ብር ሙሉ አልጨረስም። ስለዚህ በአምስት መቶ ብር አንድ ቦርሳ ጨረሽ ማለት ነው። በገበያ ላይ አሁን ቦርሳ ስንት ይሸጣል ብንል ጥያቄ ይሰጥናል። ስለዚህ በአምስት መቶ ብር፣ በሰባት መቶ ብር ልክ ከፍ ባለ ቁጥር በአንድ ሺ ብር አንድ ቦርሳ ትጨርሻለሽ ማለት ነው። እነዚህ የምታዩቸውም ትናንሽ ክሮች ደግሞ የማይነጫጩ ኳሊቲያቸው አሪፍ የሆኑ ክሮች ናቸው። ዋጋቸው መቶ ሰላሳ ብር ነው። እዚህ ጋር የምትመለከቻቸው እነዚህ አንድ ቢዝነስ ማስጀመሪያ ያልኩሽዎቹን የተለያዩ አይነት ምንጣፎች የምንሰራባቸው ነው። ዋጋቸው ሶስት ሺ ብር ነው። አሁን ላይ እነዚህኞቹ ደግሞ የአበባ መስሪያዎቹን ደግሞ በፍሬ አንዱ አስር ብር ነው። በፍሬ ሂሳብ ነው የሚወጡት። በፍሬም በብዛት የሚሆኑ ዋጋቸው አስር ብር ነው። በዚህ ማሽን የሚሰሩት ስራዎች ሹራብ፣ ኮፍያ፣ ስከርፖች፣ ጋውኖች ከሚወስዱት ነገር አንጻር የሚወጡበት ዋጋ የሚሸጡበት ዋጋ የሚፈጁት ክር እነዚህ እስኪ ለምሳሌ በዚህ አንድ ክር አንድ ኮፍያ ነው የሚሰራው። ያው አንድ ክር በኳሊቲው በፈለግሹ ሰርተሽ ከመቶ ሰላሳ ብር ጀምሮ አለን ክር በእነሱ በፈለግሹ ሰርተሽ የክርሽን ምንም ጊዜ ክር ስራ ሲሆን የጊዜ ስራ ስለሆነ ያወጣሹን ወጪ እጥፍ ነው የምታደርጊ። ለምሳሌ ለአንድ ነገር መቶ ሰላሳ ብር ካወጣሽ ስትሸጪ ሁለት መቶ ስልሳ ነው የምታደርጊ። ይሄ የማሽን ሽንም፣ ከዛ ደግሞ የጊዜ ሽን ምትናል። ማንኛውም አይነት የክር ስራ የሚሰራ ሰው ያወጣውን ወጪ እጥፍ አድርጎ አንድ ሹራ በአምስት በስድስት ክር ያልቃል በሰባት መቶ በስምንት መቶ ጨርሰሽ እስከ ሺህ ስምንት ድረስ መሸጥ ትችላለሽ ማለት ነው። ያው በትንሽዬ ካፒታል በአምስት ሺ ብር በሶስት ሺ ብር እንዲሁም ደግሞ በሺ አምስት መቶ መጀመሪያ የሚችሏቸው ቢዝነሶች አሉ። ላክ በአምስት ሺ ብር የቦርሳ ቢዝነሶችን መጀመር ይችላሉ። በሶስት ሺህ ብር ደግሞ የእነዚህን የባንች ኒድል ስራዎችን መስራት ይችላሉ። በተጨማሪም ደግሞ በ በአንድ ሺ አምስት መቶ ብር ስካርፎችን ምኖችን እያሟሉ መስራት ይችላሉ ማለት ነው ከእናንተ ሙሉ እቃ ወስደው ስራውን የጀመሩ ሰዎች ምን አይነት ግብረ መልስ ወደ እናንተ ይዘው መጥተዋል? የተለያዩ አይነት መልሶች አሉ። አንዳንድ ሰዎች እናቶች በተለይ በተለይ እናቶች የሆነ አንዳንዴ ሁልጊዜ ላይፍ እንደዚህ ባሰብሸው ግሎ አድርጎ አደለም የምናየው የሆነ ታይም ላይ በቃ ነገሮች መሆኑ ሰዓት ላይ የመጡ ሰዎች በጣም የሚያመሰግኑ ሰዎች አሉ። በጣም ይሄኛው እንደዚህ ባታስጀምሩ ኑሮ አሁን ላይ እንደዚህ በተለይ ደግሞ እናቶች ከጎን ለጎን የሚሰሩ ሰዎች ምናምን በጣም ብዙ ምስጋና አለ። ፕሮግራማችንን ከማውቃታችን በፊት ይሄን ማሽን ከእናንተ ቤት አንድ ከስተመር መጥቶ ሲገዛ ለማሽኑ ሊያደርግ የሚገባው ጥንቃቄ ምንድን ነው? ለራሱስ ተሰባሪ ቃ ስለሆነ ከልጆች መራቅ አለበት። በተጨማሪ አገልግሎቱ ከአንድ አመት በላይ እስከ አንድ አመት ድረስ በደንብ ያገለግላቸዋል። በደንብ ማብረት የሚችሉ ሰዎች ግን ግን ደግሞ አሁን ለምሳሌ የሆነ ጊዜ ያጋጠመን ነገር ለክ እንደዚህ በጣም ማምረት ትችላላችሁ። ወይም በቀን 10 ኮፍያ ትእዛዝ ኖሮባት ለማምረት ሞክራ ማሽኑ ተበላሽቶባት መጥቷል። ገደብ ያስፈልገዋል ማሽኑም ስለሆነ ድረስ ማንዋል ስለሆነ ድረስ ገደብ ያስፈልገው። በቀን 10 ኮፍያ ምናምን አያመርት። እሳችን ግን ስድስት አምስት ምናምን ድረስ ብናመርትበት ኖርማል ነው። ምንም ያለ ምንም ችግር መስራት ይችላል ማለት ነው። ከልጆቹ ከራቀን ራሳችን በጥንቃቄ የምንይዘው ከሆነ ማሽኑ ወዲያው የሚበላሽ አይነት ማሽን አይደለም ማለት ነው። መለዋወጫ እቃዎች እናገኝለታለን። አው ላክ በስሩ ታይም ከጠቅመንበት በተበላሸ ቁጥር እዚሁ መጥታ መለዋወጫ እቃዎችን ማግኘት ይችላሉ። እናንተ የሚፈልግ ሰው የት መጥቶ ሊያገኛቸው ይችላሉ? ሶስቱ ብራንቾች አሉ፣ ጃሞ መገናኛና ቦሌ። ጀሞ አንደኛ በርደሊና ሞል አንደኛ ፎቅ ሱቅ ቁጥር 15 ወይም ደግሞ መገናኛ ማራኪ ታወር ሁለተኛ ፎቅ ሱቅ ቁጥር 04 በተጨማሪም ደግሞ ቦሌ ቦሌ ብራስ ሴንቸሪ ሞል ሶስተኛ ፎቅ ያገኙናል ማለት ነው። ጥሩ ነው። ጥያቄዎች እንጨርሻለሁ። ስለሰጠሽን ጊዜ እናመሰግናለን። ተመልካቾቻችን፣ የዛሬው ፕሮግራማችን ይህንን ይመስል ነበር። ከዛሬው ፕሮግራማችን ጠቃሚ መረጃዎችን እንዳገኛችሁ ባለሙሉ ተስፋዎች ነን። ቻናላችንን ሰብስክራይብ አላረጋችሁ፣ ሰብስክራይብ እንድታረጉ እንጋብዛለን። ከፕሮግራሙ ጋር በተለይ ማንን ላይ አብራችሁ ቆየት አደረግኩኝ። ሰናይ ጊዜ።